ዶ ጤና ላይ ወደሚሰራው ክሊኒክ በመሄድ አይቪኤፍ የህክምና ከወሰደች በኋላ መጸነሷ የታወቀ ሲሆን ሆኖም ግን የተሸከመችው ፅንስ የሌላ ባልና ሚስት መሆኑ መረጋገጡ ክፉኛ እንዳስደነገጣ ትገልጻለች። ከእርሷና ከመረጠችው የወንድ ዘር የተለየ ዘር ይዞ የተወለደው ወንድ ልጅ ወላጆቹ ህጋዊ የወላጅነት መብት እስኪያገኙ ድረስ እናቱ ባልሆኖቹ ሜሪያ በኩል እያደገ እንደሚገኝ ተገልጿል። በተፈጠረው ስህተት የክስ መዝገብ የከፈተችው እንስቷ በጠበቃዎቿ በኩል በሰጠችው መግለጫ ማርገዝ፣ ከጽንሱ ጋር በፍቅር መውደቅ፣ መውለድ፣ ከዚያም ከልጁ ጋር ልዩ የሆነ ቁርኝነት መፍጠር ልዩ ስሜት ሲኖረው፣ ልጅን ከእቅፍ መንጠቅ እንደዚሁ ሕመም አለው። ከዚህ ሕመም ሙሉ በሙሉ ላገግም አልችልም ስትል መናገሯ ተሰምቷል። ሙሪያ ነጭ ብትሆንም በታሳሳ 23 ግን ጠቁር ልጅ ለመውለድ ተገድዳለች። እንደዛም ሆኖ የልጁን ፎቶ በማህበራዊ ሚዲያ ላይ ለማጋራት ያልፈቀደች ሲሆን ጓደኞቿና የቅርብ ቤተሰቦቿ እንዲያዩት እንዳልፈቀደች ነው የተገለጸው። መጨረሻም በቤት ውስጥ የዘረመል ወይም ዲኤንኤ መመርመሪያ ገዝታ ባደረገችው ሂደት በጥር 224 መጨረሻ ላይ ባገኘችው የምርመራ ውጤት መሰረት ከልጇ ጋር ምንም አይነት ስነ ህይወታዊ ትስስር እንዳሌላት ለመረዳት ችላለች። የሚቀጥለው ወር ስለተፈጠረው ክስተት ለክሊኒኩ ያሳወቀች ሲሆን ሕፃኑ ሶስተኛ ወሩን በያዘበት ወቅት ወላጆቹ በማወቃቸው ክሊኒኩ ያሳዳጊነት መብታቸው ይረጋገጥ ሲል ሌላ ክስ መስርቷል። በተፈጠረው ስህተት ክሊኒኩን የከሰሰችው ሙሪያ በፍርድ ቤት ተከራክራ የማሸነፍ እድል እንዳሌላት በጠበቃዎቿ በኩል ከተነገራት በኋላ በገዛ ፍቋዳ ከችሎት ክርክር ራሷን ማግለሏ ታውቋል። በስህተት ህክምና ከተሳሳተች ሴት ማህፀን የተገኘው የይጨቅላም ከእውነተኛ ወላጆቹ ጋር በመገናኘት በተለየ ስም በሌላ ግዛት ህይወት እንደጀመረ ተያይዞ ተገልጿል። ሙሪያ ክሊኒኩ ላይ ባቀረበችው ቅሬታ መሰረት እስካሁን ዋሳ ድረስ ክሊኒኩ እንቁላላን በስህተት ለሌላ ጥንዶች ውስጥ አሊያም ሌላ ነገር ይፍጠር ምንም የምታውቀው ነገር እንዳሌለ ነው የገለጸችው። የቢቢሲ የአሜሪካ ሀገር እንደዘገበው ከሆነ ስህተቱን የፈጸመው ክሊኒክ የተፈጠረውን ችግር በመቀበል ይቅርታ እንደጠየቀ ዘግቧል። ይህ ስህተት በታወቀበት በዚህ አለት ትልቅ ግምገማ በማድረግ ታካሚዎችን የበለጠ ለመንከባከብና እንደዚህ አይነት መሰል ስህተቶች ዳግም እንዳይፈጠሩ ለማረጋገጥ ተጨማሪ መከላከያዎችን እንዲያስቀምጡ ተነግሯል። በአሜሪካ ከቅርብ ጊዜ ወዲህ በወሊድ ክሊኒኮች ላይ ሴቷ ዘር፣ እንቁላልና የወንዱ ዘር በስህተት እየተደባለቁ ብዙ መሰል ክሶች መመስረታቸው ተገልጿል። በዘመናዊ የሕክምና የዳበረው አለም የሴቷን እንቁላል ከወንዱ የዘርን አዋስ ጋር በላቦራቶሪ አገናኝቶ ጽንስ እንዲፈጠር ካደረገ በኋላ በሴቷ ማህፀን ውስጥ በማስቀመጥ በተለያዩ ምክንያት መውለድ ለማይችሉ ጥንዶች መላ የመጣ ሕክምና ሲሆን አይቪኤፍ ሕክምናም ከዚህ አይነቱ የህክምና ዘርፍ የሚመደብ ነው። በዘመናዊ ቴክኖሎጂ የዳበረው ሕክምና ፍጹም ነው ለማለት በሚያስደፍር መልኩ እንደ ሙሬ አይነት ክስተቶች ሲፈጠሩ ቆይተዋል። ስህተቱ ምንም እንኳን ቀላል የሚመስል ቢሆንም በተጎጂዎች በኩል ሲታይ ዳግም የከፋ ህመም የሚፈጠር ነው። ጉሪያ እንዳለችው ቶሎ ለማገገብ እድል የማይሰጥ ነው። መረጃውን ከቢቢሲ አግኝተናል።